ሞ እንዴት አምሮ ብሻል መሰለሽ፣ በስማም ይሄን ቅርፅ ነው አሁን ከነ ምናምን ጋር የሚወዳደረው። ዋው! እኔ ካሜራውን አዙሬ ባሳያችሁ፣ ወገብ ትጠላለ ማን ማርዬን አሳይና፣ ኧረ በስመ አብ። ዛሬ ማ ለህብረተሰብ ማ አይታይም። እግዚአብሔር ወደ እዚህ ጋ ምንደርስ ልብስ ያደረገችው አጭር ቁምጣ ቁምጧው ቁምጣ አ ቁምጣ ያደረገችው ወገቧ ክፍት ኖ ኖ አላሳየም። ቦዝ አብዳል። እንዴ እንዴ! ፍቅረኛን እንዴት ነው አሳደበ? ዝም ብለህ አደባባይ የምታሳየ ታሳየን። ይናፍቃል ወዳጅ፣ ተቀደዳለን። ቦዝ እኮ ነው ዝም ብሎ እንደዚህ። ተው፣ እኔ አልነግረም እ እኔ እያየውን ልንገራል የሰው የሰው ዕቃ አይታይም፣ ብልግና ነው። እንከልማት አረ ብራዘር አትከልማት፣ ይብራብህ፣ ይቅርብህ። ግን ልንገርህ እንዲህ አየር ላይ ማለት ነው የሆኑ ሰዎች አሉ የሚወዳደሯት ማለት ባይተው፣ በጣም ስፖርተኛ ነች። ከድሮም ጀምሮ ኳስ ተጫዋች ነች እና ጎበዝ ነች። አረ ሶለ ሶለ፣ አዎ፣ እግር እኮ ቢሰጠኝ ለኔ እኮ ቻውቹ፣ አዲስ አበባ የኔ እግር እኮ ለአንቺ ነበር። የኔ እግር እኮ መቀየር ነበረበት። ይሄ እግር ቦስ ቢያ፣ ይሄ እግር ቢኖ። አሁን ማ እጀምራለሁ ነው ስፖርት? አረ እኔ ሜትር ከሰማንያ አምስት ቁመቴ እጀምራለሁ ስፖርት? እንትን ነው መሆኑ ጠረንገሉ። ሴት ነህ? አረ ወንድ ነኝ።

አንድ ጀለሴ የነበረ እንደዚህ አራዳ ሆቴል ቢራውን ይዞ ከዛዚ ይቀውጠል ይቀውጧል፣ ይመላለሳት አይጨፍርም። ዋትስአፕ እያሉ ቦሳችን ዋትስአፕ ሀቢባችን ሰላም ነው፣ ሰላም መሲ፣ አሰላም አሌይኩም፣ ዋላይኩም አሰላም ቦስ ፈለው በለኝ። ፈለው ብያለው። አንተን ፈለው በለኝ እኔ ፈለው ልሃለው። እን ፈለ ፈለው እ ይላል ሆዴ ፈለው በለኝ ፈለው በሉት። እስኪ እዚህ ጋር ያለውን በእናትህ። አረ ፒያሳ ሰፈር ነህ እና ይሄ ቅርብ ነው ለፒያሳ ሰፈር ነህ ቀረብ። ሰላም እያለቻችሁ ነው ማርዬ እና ምን አገባኝ? እንትና ትበልጣለች። ለምን ትብለጣ? ታዲያ ምን ነው? ከኔ ወጥ ጋር ምን ያገናኘሁ? ታራላ ነሳመስ ማው ሁሌ አልጋ ላይ ነህ? አዎ፣ የተ የተመቸው ነው አልጋ ላይ የሚሆነው ቻፋ ያለው ምናምን አው እ ምችት ያለው አሁን። በኋላ ደግሞ ሶፋ ላይ ይመጣል፣ በኋላ ወንበር ላይ ይመጣል

መቼ መቼ ነው ያራዳልስ ፊስ ነሻ አወይ ሽኮር ዳሓን ዘለኹም ሆዴ ብሮ ይላል። በቃ የህብረተሰብ ወደ እንትን ብሎበታል፣ እንትን ብሎበታል፣ አፉ ላይ ተለጥፉበታል። ሆዴ አረ ሆዴ ሆዴ ልመደ ዛሬ ቅቅል ልበላ ነው ጋይስ ቅቅል ልበላ ነው። እናቴ አሳያችኋለሁ ቅቅሉም በኋላ

እንዴ እውነት ነው። ማንን ነው የምትወደው? ማርዬን ነዋ የምወደው። ማንን እወዳለሁ? ከማርዬ ውጭ ማንን ልወድ እችላለሁ? ትቀልጃለሽ እ ማርዬን ነዋ የምወደው። እንዴ ቤተሰቦች፣ ማርዬ ፍቅረኛዬ እኮ ነች፣ ህይወቴ እኮ ነች። ትቀልዳላችሁ። በእሷ አትምጣበኝ፣ በሌላ ነው። በህይወቴ በሌላ በገንዘቤና ትቼ እሄዳለሁ፣ በምናምን በንብረቴና ለቅቄ እሄዳለሁ። በማርያም ተምጣብ። ሙሉ ጤነኛ ነኝ፣ ክርስቶስም ሙሉ ጤነኛ። እኔ እኮ የሚገርመኝ ነገር ሰው ልጅ እንዴት ነው እንዴት ነው እናንተ ፈራጅ የምትሆኑት? እንዴት ነው እንደዚህ የምትሉ እኔ ምቾቴ ስለምፈልግ ነው። በቃ ዘና ብዬ ማውራት እንደዚህ ነው የሚመችህ። የሆነ ወንበር ላይ ምናምን ቁጭ ብዬ እንደዚህ ስልክህን ይዤ ምናምን ቢሮ ለምን ተጨንቅ ያወራሉ። እኔ መጨነቅ አሉ የሚገርማችሁ ነገር ላይ ፍራሽ አለ። እሱ ላይ ተኝቶ የሚያወራችሁ በቃ እኔ ምቾት ወንበር ላይ ቁጭ ብዬ ምናምን የሆነ ምንድን ነው። እኔ የሚገርምሽ ነገር ትልቁ የሚያስደስተኝ ነገር ማድረግ ነው የሚያስደስተኝ ነገር የሚመቸኝን ነገር ብቻ ነው እምፈልገው እግዚአብሔር ይመስገን። ይሄ እኔ መሰለህ፣ ጋቢና ደስተኛ ነህ ወይ ምናምን ትሉኛላችሁ። ሌላ መጣች፣ እንደ ማርዬ ታሳዝናለች። ማርዬ በጣም ጥሩ ሰዎች እግዚአብሔርን የምትፈራ እግዚአብሔር የባረካት አታንብብ። ማና አይኔ እኮ አንዳንዴ መልስ መመለስ ስለምፈልግ ብዙ ሰዎች እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ስላወሩ ቦታ አልሰጡ። ናውጣናውጣ አንዳንድ ነገር ሰው ሰጣችሁ ያበሳቸው። ጎልድ፣ አመሰግናለሁ። እሺ፣ ማታ እግሬን ታጥበኛለህ። ቻው። እሷ አዲስ አበባ በቃ ብላለች። ማታ እግሬን ታጥበኛለህ፣ ሎሽን ቀብተህ ማሳጅ ታደርገኛለህ ብላኛለች።